ሰላም ቤተሰቦች፣ እንዴት ናችሁ? ዛሬ በዚህ ቪዲዮ የምናየው የፖፖ የፊት ለፊት ገጽታዎች አምስት አይኮኖች አሉ። እያንዳንዳቸው ለምን ለምን ተግባር እንደሚውሉ አብራራላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት እጠይቃለሁኝ። እንግዲህ ወደ ዋና ጉዳያችን ስንገባ እዚች ጋ ፖፖ አይከናችንን እንግዲህ ከፕሌይ ስቶር ሆነ ከአፕ ስቶር አውርዳችሁ መታችሁ ፎርም ሞልታችሁ የነበራችሁ ልጆች እያንዳንዳችሁ አይከኖች ምን እንደሚሆኑ አሳያችኋለሁ። ወደ አፑ ስንገባ፣ እንደዚህ ስንገባ፣ ይህ የመጀመሪያው ላይ የምናገኛት ይቺ ላይቭ ትባላለች ይቺ ላይቭ ላይ የተቀመጡ ሰዎች የተደረደሩ ሰዎችን የምናይበት ነው። ዝጋ እንግዲህ ለዚህ ስክሮል እያደረግን የምንፈልገውን ሰው ማየት እንችላለን። ሁለተኛው አይከን ይሄኛው ዝጋ የምታዩት ደግሞ ፓርቲ ይባላል። ፓርቲ፣ ፓርቲ ማለት ወንበር ነው። እያንዳንዱ እንደዚህ እንግዲህ የተደረደረ ሰው አለ። እያንዳንዱን ከፍተን ማየት እንችላለን። እንደዚህ ስትከፍቱት ወደ ውስጥ ፓርቲ የሚሰሩ ሰዎች ወይም ወንበር የሚሰሩ ሰዎች ያሳያሉ። አጋጣሚ እዚህ ጋር አንድ ክፍት ወንበር አለ ማለት ነው። እዚህ ጋር ሌላው በሙሉ ተይዞ ቁጭ ብለው እየሰሩ ነው ማለት ነው። እዚህ ክፍት ወንበር ላይ መቀመጥ እችላለሁ ማለት ነው። ከዚህ ለመውጣት ይችን የኤክስ ምልክቷን ነክቼ እዚህ ጋር እዚሽ ጋ ይችን የኤክስ ምልክቷን ነክቼ መውጣት እችላለሁ ማለት ነው። እሺ ሌላው ላይቭ ላይ ገብተን ደግሞ እንዴት መውጣትም እንደምንችል እዚሁ ጋር ላሳያችሁ። እዚሁ ጋር ላይቭ ላይ እንደዚ ወደ ላይቭ ተመልሰን ከገባን በኋላ አሁንም እዚሽ ጋር ይችን የኤክስ ምልክቷን ነክተን መውጣት እንችላለን ማለት ነው። ይሄ ነው አወጣጡ። ሌላው ሶስተኛው፣ እዚሽ ጋር ይቺ የምታዋት እዚሽ ጋር ያለችው ይቺ የእንትን ምልክቷ ምንድን ናት? ቪዲዮ የምንለጽፍባት ናት። ቪዲዮ እና ፖስተሮችን እንዲሁም ደግሞ ጥቅሶችን ምናምኖችን የምንለጥፍባት ናት። የፈለግ ነውን ያህል እዚህ ጋር እንለጥፋለን ማለት ነው እኛ የምንችለውን በፖስተርም በፕሮፋይል ሶሪ በፒክቸር የሚሆን በቪዲዮ የሚሆን እዚህ ጋር እንለጥፋለን። እሱን ለመለጠፍ እቺን አንድ ጊዜ ጫን እንላታለን። እቺን ጫን ስንላት እንደዚህ አመጣል። አጋጣሚ ነው በቅርቡ የለጠፍኩት ስላለ ነው እሱን እያሳየን ያለው። እዚህ ጋር ተታች አሉ። እነዚህን በመነካካት እንግዲህ መለጠፍ እንችላለን የራሳችንን ማለት ነው። አራተኛው ላይ የምናገኘው ደግሞ ይሄ የሜሴጅ ቦታችን ነው። ሜሴጅ ከጓደኞቻችን ከፕላትፎርሙ የሚመጡ ሜሴጆችን የምናገኘው እዚህ ጋር ነው። እቺን አንድ ጊዜ ጫን ስንላት እንግዲህ እኔ ጋር የተጻጻፉ ሜሴጆች እንደዚህ ያሳ ያሳዩኛል ማለት ነው። ሜሴጆችን የምናይባትናን ማለት ነው። ዋናውና ትልቁ ነገር ደግሞ አምስተኛው ሁሉንም ነገር የኛ እዚህ ፕላትፎርም ላይ የምንሰራውን ነገር ይዞልን የሚገኘው የመጨረሻው እዚህ ጋ የድመት ምስል ወይም የሻንጉሊት ምስል ያለችው ስትከፍቷት ከላይ ሙሉ የናንተን መረጃ የሚያሳየው ይቺ ሚ የሚል ያለባት ይች ናት ማለት ነው። ሁሉ ነገር ያለው እዚህ ጋር ነው። እንግዲህ የኛ ፖይንታችን፣ ኮይናችን፣ አጠቃላይ ሙሉ መረጃችን የኛ በሙሉ ያለው ይሄ ነው ማለት ነው። ስለዚህ እዚህ ላይ እንግዲህ ገብተን ሁሉንም ነገር ማረጋገጥ እንችላለን። አሻራ መስጠት፣ ቤታችንን የምንቆጣጠረው ስንት ገንዘብ እንዳለን፣ ስንት ተከታይ እንዳለን የምናየው እዚህ ላይ ነው ማለት ነው። እንግዲህ ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ እንዲታደርጉ እጠይቃችኋለሁ። ለነበረን ቆይታ ከልብ አመሰግናለሁ።